አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የንግሥ ጥሪ፣ በጀሞ ደብረ መዊ ቅዱስ አማኑኤል ቤተ ክርስቲያን ግንቦት 28 የሚከበረውን ዓመታዊ በዓል በዕለቱ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ በእግዚአብሔር ስም እንጠይቃችኋለን። ስለዚህ ከመገናኛ የምትመጡ ቀጥታውን እስከ ጀሞ አንድ አደባባይ ድረስ ትራንስፖርት አለ። ታና ማርያም ቀጥታውን ጀሞ አንድ ድረስ አለ። ከአየር ጤናም የምትነሱ ማይበ መናል ደግሞ ቀጥታውን ጀሞ አንድ አደባባይ ድረስ አለ። ከብርካቶም የምትነሱ ቀጥታውን ትራንስፖርት ጀሞ አንድ አደባባይ ድረስ አለ። ከሰበታም የምትመጡ ጀሞ አንድ መስታወት ፋብሪካውን አለፍ እንዳላችው ጀሞ አንድ ነው የምትወርዱት። አይ ከዚያው እንደመጣችው አደባባይ እንደደረሳችው በስተቀኝ የምታሳተፍ አዲስ አስፋልት አለች እና ለምልክት የሆናቸው ዘንድ እስወንጅ ፋብሪካው እዚያው አጠገብ ነው። ሌሎች ሰዎች ምልክት ቢጠፋችሁ አንበሳ ጋራ ጀርባ ነው ቤተክርስቲያኑ የሚገኘው። ታቸው የበረከቱ ተሳታፊ እንድትሆኑ ጥሪያችን በድጋሚ እናስተላልፋለን። ተከታታችሁ ተገኝታቸው የበረከቱ ተሳታፊ እንድትሆኑ